እሺ በመጀመሪያ እንኳን እንደሳለ የውድድር አመት ጉዞ ምን ይመስላል? በጣም አመሰግናለሁ። በመጀመሪያ ለዚህ ክብር ያበቃኝ እግዚአብሔር የተመሰገነ ይሁን። ይህንን ክብር ለህያዊ የእግዚአብሔር ልጅ ለኢየሱስ ክርስቶስ ለቅዱስ ስሙ ስለሱ ክብር ይሁንልኝ። ለእናቴ ለድንግል፣ ለወላዲተ አምላክ ለኪዳነ ምረት፣ ለጨለሚታ ኪዳነ ምረት ክብርና ምስጋና ይሁን። እሺ አመሰግናለሁ። ክለቡ በመጀመሪያ ዙር የመጨረሻ ጨዋታዎች ላይ የመቸገር። የሚቸገር ነገሮች ታይቶበት በተፎካካሪው ደሴ ከተማ ለመበለጥ ተገዶ ነበር። በሁለተኛ ዙር አሻሽላቸው የመጣችሁት ምንድን ነው? በመጀመሪያ ዙር የመጨረሻ ጨዋታዎች ላይ የጣልንባቸው ምክንያቶች ውስጣዊ ምክንያቶች ነበር። ውስጣዊ ምክንያቶች ስለ እግር ኳሳዊ ሜዳ ላይ የነበሩ ምክንያቱም የመጀመሪያዎቹ ጨዋታዎች ላይ የተጎዱብን ልጆች ነበር። እነሱ የተመለሱት እዚህ ከመጣም በኋላ ነው። ስለዚህ ሲጫወቱ የነበሩት ልጆች የጌም ጫና ነበረባቸው። ስለዚህ መጨረሻዎቹ ጨዋታዎች ላይ ሉዝ ያደረግነው መነሳትም ያልቻል ነው፣ በዛ ምክንያት ነበር። እሺ ወደ ሊጉ ማደግ ትልቅ የቤት ስራችሁ ነበር አሁን እሱን አድርጋችሁታል ወደ ሊጉ የሚያድገው ክለባችሁ በፕሪሚየር ሊጉ መቆየት ደግሞ ሌላ ፈታኝ ነው በሊጉ ለመቆየት ምን ታስባሉ ምንስ ለመስራት አስባችኋል ሁሉንም ነገር እንደዚህ ልልህ አልችልም አሁን ግን ከአመራሮቹ ጋር በጥቂቱ ያወራነው ነገር አለ አሁን ደሞ ቁጭ ብለን በጠረጴዛ ስላ የምናወራው ነገር ይኖራል እዚህ ያንን ያስቀመጥነው ነገር ከሚያስቀምጡት ነገር መንደርዳሪ አድርገን የተሻለ ነገር ለመስራት እንሞክራለን ከእግዚአብሔር ጋር እሺ እንደ አሰልጣኝ ከባቱ ከተማ ቆይታ በኋላ ነጌሌ በያስክበት አመት ወደ ፕሪሚየር ሊግ ክለቡን ማሳደግ ያለው ስሜት ምን ይመስላል? በጣም እጅግ ደስ ይላል። ባቱ ጥሩ ቲም ነው። ለመግባት ብዙ ሞክረን ነበር፣ ሰርተን ነበር። እዛም እያለን በአንዳንድ ምክንያቶች ተበላሽቶብናል። ጥሩ ተፎካካሪ ነበርን ብዬ አስባለሁ፣ እዛም እያለን። ስለዚህ አሁን ደግሞ አቅደን የተነሳ ነው። ስንነሳ ለመግባት ነበረ። ሰው ያስባል፣ እግዚአብሔር ይፈጽማል ነው። እግዚአብሔር ፈጽሞልናል። እግዚአብሔር ይመስገን። እሺ በፕሪሚየር ሊጉ ላይ ከክለቡ ጋር እንመለከታለን ብለን በድፍረት መናገር ይቻላል? ይቻላል። ባይሆንም ግን ግድ የለም ለእኔ ትልቁ ነገር ይህን እንዲህ ማስገባት ነበረ። ቢሆን ደስ ይለኛል፣ ባይሆንም ብዙ የሚከፋኝ አይደለም። እሺ በስተ መጨረሻ ማለት የምፈልገው ነገር ካለ እድሉን ልስጥ። ከጎኔ ለነበሩ ሰዎች፣ ለከተማው አመራሮች፣ ለከንቲባው፣ ለከተማው አስተዳደር በሙሉ ማኔጅመንቱ ለነበራቸው ነገር በሙሉ ከእግዚአብሔር በታች ገዛቸው ከፍ ያለ ስለነበረ በጣም አመሰግናለኝ። ሌላ የክለቡ ደጋፊዎች የአስር ሰዓት ጨዋታ መጥተው አስራ ሁለት ሰዓት ሲያልቅ በዛ ሰዓት ነበር የሚጓዙት በምሽትና ለእነሱ ከጎናችን ስለነበሩ በጣም አመሰግናለሁ። በእያንዳንዱ ነገር አብረኝ ለነበሩ ለባለቤት፣ በጸሎታቸው አብረኝ ለነበሩ ሸክሜን ላቀለሉልኝ ለባለቤተሰቦች ሰዎች፣ ለወንድሞቼ፣ በቃ ለእህቶቼ በጣም አመሰግናለሁኝ ለማለት ፈልጋለሁ። ከልብ አመሰግናለሁ። እናመሰግናለን። እሺ በመጀመሪያ እንኳን ደስ አለ። እስቲ የአመቱ ምን ይመስል ነበረ? ራስንም በማስታወቅ ጀምርልኝ። እሺ በመጀመሪያ እንኳን አብሮ ደስ አለኝ እላለሁ። ስሜ አቤል ፋንታ ይባላል፣ እና የውድድር አመቱ አሪፍ ነው። እግዚአብሔር ይመስገን እዚህ ደርሰናል። እና ይህንን ነገር ልጆቹን፣ ጓደኞቼ ምንም አንድ ላይ ሆነን ተባብር ነው እዚህ ደረስ ነው። እሺ በክለባችሁ ላይ የነበረው ተነሳሽነት ወደ ፕሪሚየር ሊግ ለመምጣት ምን ያህል ተነሳሽነት ነበረ? ሁላችንም ያው ከፊት ያስቀመጥነው አላማ ነበር መጀመሪያ ስንጀምር ሻምፒዮን አለን ብለ መጀመሪያ ተነስተናል፣ እና የለፋንበት የሰራንበት ውጤትም ጎቻችንም ይህን ነገር መጀመሪያን ነገረ እነዛ ነው። እሱም ፍሪ ደም ይሰጠናል፣ እሱም የሚፈልግበት መንገድ እኛም ስለምንጫወጥ እንደዚህ ነው ያለው፣ ተነሳሽነት ይሄ ነው። እሺ እስቲ በስተመጨረሻ ደግሞ ማመስገን መፈልገው ነው የምትለው ነገር ካለ እሺ ማመስገን መፈልገው አመራሮቻችን፣ ከጎናችን ነበሩ ሁሉ በየጌሙ እየመጡ ያዩንን ይደግፉን ነበር። እና ደግሞ ለአሰልጣኝና እዚህ ለደረሰኝ ለእግዚአብሔር ፈጣሪ ምስጋና ያቀርባለሁ። እና ደጋፊዎቻችንም እዚህ ድረስ መጥተው የደገፉን ስለነበር ለእነሱ ምስጋና እንዲደርስ አመሰግናለሁ።